ሰላም ሰላም ብያለውኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እህት ወንድሞቼ እንዴት ናችሁ? በመላ ዓለም ላላችሁ ሰላምና ፍቅርን ብዝዝት እይበልላችሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ስላጣ ማለት ነው ስላጣ አብረን እንሰራለን። እስከ መጨረሻ ድረስን አብራችሁ ከኔ ጋር ቆዩ ማለት ወዳለውኝ። እዚ ጋ ስላጣ አለኝ። እዚ ጋ ደግሞ ዶሮ ማለት ነው። ዶሮ በችንጉርትና በምናምን የተጠበሰ አለኝ ማለት ነው። አብረን እንሰራለን ማለት ነው። ወዩ ፍሬ ልትበይ ነው። ይህን ስላጣ እውነት በሽኳን አድርጋ እየበላች ነው። ፍሬ ማለት ነው። አብረን እንሰራለን እስከ መጨረሻ አሁንም አብረን እንሁን ማለት ወዳለኝ የኔ ውዶች ማለት ነው። እዚጋ ደግሞ ስጋ ዶሮ ነው ያለው ማለት ነው። አብረን እንስራ እህቶቼ። እዚጋ ማለት ነው ሶስት ኪያር አለኝ። ሶስት ኪያርም ቋዳውን አውጥቸዋለኝ ማለት ነው። ይሄ ምን መሰላችሁ ጆርጆር ነው ማለት ነው። በኽል ነው ያጠብኩትኝ በክል አድርጌ አጥቤ አጽፈዋለሁ ማለት ነው። እዚህ ጋር ደግሞ ፍርፍር ሮሚ አለኝ ስላጣ አለኝ ኪያርም ሶስት አለኝ። አብረን እንሰራለን ማለት ነው። እዚህ ጋር ስንጠቅ አድርገዋለን ስንጥቄ ይሰራለኝ። እሱ እንደራሳችሁ ሆነ ፍላጎት አድርጋችሁ መክተፍን ትችላላችሁ ማለት ነው። ይህ እንደዚህ አድርጌ እንትንለዋለን ቆዳው ደግሞ ልጭ አውጥቸዋለኝ ማለት ነው። ትንሽ ጠንከር ስለሚል ማለት ነው። እሱን እንደራሳችሁ ፍላጎት ነው እህቶቼ መላጥም ትችላላችሁ አለመላጥም ትችላላችሁ ማለት ነው። እኔ ግን ልጭ አለሁኝ ማለት ነው። ቆዳውን ልጭ አለኝ። እስከ መጨረሻ አብረን እንስራ የኔ ውዶች፣ አብረን እንደግ። ያው አብረን ካደገና አይዞሽ እህት፣ አይዞህ ወንድም፣ እየተዋባልን አብረን እንዘያየር ማለት ወዳለሁኝ አሁንም ማለት ነው። ሁለተኛው እዚህ ጋር አምጥቼ አለኝ ማለት ነው። በክልልን አድርጌ አጥቢያለኝ ባቸቶ ማለት ነው። ባቸውትና በጨውን አድርጌ አጥቤዋለሁ ስላጣውን ማለት ነው። ካጠብኩት በኋላ ነው ያሳየዋቸው። ዝፍ ዝፍ ያለው ለተወሰነ ደቂቃ ለሁለት ለሶስት ደቂቃ የሆን ዝፍ ዝፍ አድርጌዋለሁ። ከዛ በኋላ ነው ያጠብኩት። እናንተም እንደራሳቸውን ፍላጎት ማጠብን ትችላላችሁ ማለት ነው። እና አብረን እንደግ። አሁን እየከተፍኩ ነው ማለት ነው። አሁን ደግሞ ቲማቲም አለኝ። ቲማቲም ያ የስላጣ ቲማቲም ስላለቅብኝ። ይሄን ቲማቲም ነው የሚያደርገው ማለት ነው። እዚህ ጋር ደግሞ ምን እያወጣሁ መሰላችሁ? ፍሬውን ማለት ነው። ፍሬውን ወደ ስላጣ ሲገባ ጥሩ ስላልሆነ አወጣዋለሁኝ ማለት ነው። እናንተ ግን ከወደዳችሁ መግባት ትችላላችሁ ፍሬውን ማለት ነው። ግን ፍሬውን ብዙ ቤተሰቦች ይሄን የማይወዱት እኔን ብዙ አይደለውትኝ ማለት ነው። እንድታያችሁ ብዬ እዚህ ጋር እያወጣሁት ማለት ነው። ከታያችሁ እስከ ፍሬውን ማለት ነው። በነገራችን ላይ እኔና ቲማቲም ጥል። ተጣልተናን ማለት ነው። መቼ መሰላቸው? ድሮ ድሮ ድሮ ከልጅነቴን ጀምሮ ተጣልተናል ማለት ነው። አንዳንዴ ነው እንጂ የሚበላው አንዳንዴ እንዲ አንዳንዴ ቀን አለኝ ማለት ነው። አንዳንዴ ደስ ብሎኝ ይበላው አለኝ ቲማቲም፣ አንዳንዴ ደግሞ ፍሬውኑን እያወጣሁትኝ እንትን ቲማቲምን እያወጣሁትኝ እንትን እላለሁኝ ማለት ነው። አሁን በደንብ ታይታችኋል ፍሬውን እንዴት እንዳወጣሁትኝ ማለት ነው። ቲማቲምን እንትዚህን አድርጌ ከትፋለኝ። በነገራችን ላይ ማለት ነው በተለይ ማታ ቀለል ብላችሁ በልታቸውን የምትተኙ ስላጣ ነው እና ሁላችንን ስላጣ እንጠቀም እንብላ ማለት ወዳለኝ እኛንን እንጂ አረቦቹ በተለይ ከስላጣ ያላቸውን ፍቅር ለብቻው ነው ማለት ነው። ይለያል ማለት ነው። እኔንም እንደዛውና ስለጣ በጣም ወዳለኝ እንጃ ከስጋ ይልቅ እጄንን ተለብዬ የሚዘይረው ተለብዬ እጄንን የሚዘረጋ ወደ ስላጣ ነው ማለት ነው። እና ስላጣ መጠቀም አለብን ማለት ነው። ያው በቀላሉ ማግኘት እንችላለን ማለት ነው፣ በተመጣጣኝ ዋጋ እና አብረን እንሰራለን፣ አብረን እንደግ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። ፍሬዬ ምን ሆንሽ ነው? ላይቭ ላይ እየጠፋሽ ምንድን ነው የሆንሽ? ምንድነው? ምንድን ነው ሚዳ ላይስ? ምንድን ነው ፎቶሽን የሚዘዋወር ምናምን የምትሉት ችግር የለን። ሁሉም በቀኑ በሰዓቱ ሀቁን መውጣቱን ስለማይቀሩ አዎ፣ ቪዲዮን ይዛወራል እንዲሁንም የፈለጉትን ይላሉ ማለት ነው። ያው ሰው አትበለኝ ወይንም አትናገረኝ ማለት አልችልም የፈለጉን ማለት ይችላል ማለት ነው። ሀቁን ግን እግዚአብሔር አምላክ ባለውን ቀን መውጣቱ ስለማይቀር ማለት ነው። ስለ እኔ ተጨንቃቸው በተለይ በእየደወላችሁንን ያለናሳ ሁላችሁ ልጆች ይቅርታ ማለት ወዳለኝ እዚህ ጋር ማለት ነው። እንደዚህን አድርጌ አወጣዋለኝ ማለት ነው። ምክንያቱም ይህን እንጨት ከመሀል ያለውን ማለት ነው እኔ ብዙም አልወደውም ማለት ነው። እንጃ ምን እንደሆነ አላቅም። ከድሮን ጀምር ቀጠሉ ነው እንጂ የምጠቀመው ከስላጣ ላይ ይህን ቀዳውንን እንትን አልለውም ማለት ነው። በዚህ አጋጣሚ አንቺ ምንድን ነው እንደዚህ የምታድርጊው ጥቅሙን ያለው ኩስ ላይ ነው ይለኛል አብዛኛው ሰው ማለት ነው። ሲሰራ ስላጣ የሚያይኝ ማለት ነው፣ በተለይ አበሻ እንደዛ ይሉኛል ማለት ነው። እኔ ግን እንጃ አላቅም። ሀገር ቤት እያለውትኝም ትኝም ከመሀሉን ያለውን እንትን ማለት ነው አወጣዋለሁኝ። አውጥቺ ቀጠሉ ብቻ ነው የምጠቀመው። እንጃ ምን እንደሆነ ግን አላቅም። ለምንድን ነው ጥቅም ሴት ጋር ነው ያለው እስክንገሩኝ ማለት ነው። ይሄን እንጨት አላደለን ከውስጥ እዩኝ እዩኝ ማለት ነው፣ እንዴት አድርጌ እንደማወጣው ማለት ነው። እንደዚህ አድርጌ አወጣዋለሁኝ ማለት ነው። በተለይ ደግሞ አንድ ቀን ሁለት ቀን ፍሪጅ ላይ የሚውል ከሆነ ደግሞ ከነ እንትኑን ካደረግ ነው ማለት ነው። ከነ እንጨቱን ከማህሉን ያለውን ስናድርጎ ምን ይሆናል? ትንሽ ክልሩን ስለሚቀይር ነው ማለት ነው። ደግሞ ስላጣ ከሰራሁት ለሁለት ቀን እሰራለሁ ማለት ነው። ከዛ ፍሪጅ ውስጥ ናት አስቀምጣለኝ። ከፍሪጅ ውስጥ ደግሞ እየቀነስኩት ኩቴ ሰጣቸዋለኝ ማለት ነው። እኔንም እበላለኝ ማለት ነው። ምክንያቱ ስላጣ እኛ ቤት ስላጣ ነው ቀለባችን ማለት ነው። ሁላችን ማለት ነው፣ እኔንም እነሱም ማለት ነው። ስለዚህ እንደዛ ነው ማለት ነው። አሁን ደግሞ እዚህ ጋር ምናለኝ መሰላቸው ቃሪያ ያለኝ ማለት ነው። ቃሪያ ያለኝ ካላቸው ግን ሁሉን ቃሪያን ማድረግን ትችላላቸው ማለት ነው። ያላቸውን ቃሪያ ሶስት አይነትን ቃሪያ ካላቸው ቢጫ፣ አረንጓዴ፣ ቀይ ካላቸው ማድረግ ትችላላቸው። እኔ ግን ያለኝ ምንድን ነው አረንጓዴ ነው ያለኝ ማለት ነው። እንዲሁንም ማለት ነው የስላጣ ቲማቲም ትንሽ ካላችሁ ደግሞ እሱ መጠቀም ትችላላችሁ። እኔ ለራሴን ጨርሼ ነው እንጂ እሱ ነው የምጠቀመው ማለት የስላጣውን። አሁን እናው እዚህ ጋር ደግሞ አያችሁት እንዲታያችሁ ማለት ነው። ቁላል የሚመስለው ምን አውጥቻለሁ ፍሬ አውጥቻለሁ ማለት ነው። ይሄን የቲማቲውን ፍሬ ማለት ነው የቲማቲውን ፍሬ አውጥቻለሁ። እንዲሁን መህቶቼ ደም ማነስ ያለባችሁ ቲማቲም መጠቀም አለባችሁ ማለት ነው። ደም ማነስ ያለባችሁ ጽፈቶቼ ቲማቲምን ተጠቀሙ ማለት ነው። ትንሽዬ ጨውን አድርጋችሁ በባዶ ሆዳችሁንን ብሉ፣ ወይንም ደግሞ ፈጥታችሁንም መጠቀም አለባችሁ፣ እንደ ጁስን መጠጣት አለባችሁ። እኔ እንደ ጁስም ጠጥቻለሁ ማለት ነው። እኔን እንደምታውቁኝ በጣም ወፍራም ነኝ፣ ግን ደማነስ ነበረኝ፣ ብዙ ነገር ነበረኝ ማለት ነው። ግን እግዚአብሔር ይመስገን አሁን እኳ ተሽሎኛል፣ ሁሉም ተስተካክሎልኛል ማለት ነው። እዚ ጋር ደግሞ ምን እያደረጋችሁ እያደረግኩት ይመስላችሁ ሁሉን ሰርቼ ማለት ነው ወደ ጸፈፍ እንዲልልኝ ወደ ፓስታ መጥለያን አድርጌያለሁ ውሃውን እንትን እንዲልልኝ ማለት ነው እዚህ ጋር ደግሞ ሳህንን አድርጌያለሁ ማለት ነው ሁሉ ውህድ ከማሰልኩት በኋላ እዚ ሳህን ላይን አስቀምጠዋለኝ ከዛ ደግሞ ውህዶችንን እሰራለኝ ማለት ነው ውህዶችንን አብረን እንሰራለን እስከ መጨረሻ ድረስ አብረን እንቆይ ማለት እወዳለኝ እወዳቸዋለኝ ያው ክችናችን ማለት ነው፣ ትንሽ ክርችናችን ማለት ነው። በጣም ጠባብ ስለሆነ ክሰነው ራቅ አድርገዋለሁኝ ማለት ነው። ራቅ አድርገዋለሁኝ። እዚህ ጋር ደግሞ ውህዶች አሉኝ ማለት ነው። ችፕና አለኝ ችፕና መልሃ ይሉታል ማለት ነው። ችፕና መልሃ አለኝ። እዚህ ጋር ደግሞ ምን አለኝ መሰላችሁ? ዘይት ሁን አለኝ ማለት ነው። እዚህ ሄ ደግሞ ምን መሰላችሁ? አቸቶ አንድ ነጭ ሽንኩርት ሁለት ጊዝ በአራት ሶስት ጨው አራት እንዲሆን ማለት ነው። ጥቁር አዝሙድ ላ ጥቁር አዝሙድ ይሄ ጥቁር በርበሬ አለኝ ማለት ነው። ውህዶቹን ያዋሃድኩት ማለት ነው። እዚህ ጋር አለ ማለት ነው። በማንካን እየመታወትሽ ነው። እዚህ ጋር ዘይ ዘይ ተሁንም አለኝ ማለት ነው። ዘይ ዘይ ተሁንም አለኝ እንደዚህ ነው አድርገዋለኝ። ግን እህቶቼ እኔ ቅጫ ቅጫ ማለት ነው። ቂጣ ካላችሁ ቂጣ በዘይትንም ጠብሳችሁ ከላይ ላይ ማድረግ ትችላላችሁ። እኔ ግን ቂጣ ጠብሼ በዘይትን ጠብሼ ማንም ሰው ስለማይበላልኝ ምን አላደረግኩትኝ ቂጣ አላደረግኩትለትኝም ማለት ነው። እዚህ ጋር ምን እያደረጋችሁ መሰላችሁ ችቦና መልሓ እዚ ጋር እያደረግኩትኝ ነው ማለት ነው። ችቦና መልሓ ብዙ አይነት ፈጣይርም እንሰራበታለን ማለት ነው። አሳምሳ ምናምን እንሰራበታለን እዚህ ጋር አድርጋለኝ ማለት ነው። ለዚህ ይመስላል ትንሽ አሁን ደግሞ ምን መሰለ፣ ይህን ታቅታላቸው ምንድን ነው እሱም እስከ በአረብኛ ጻፍልኝ እኔ እረስ ይቸዋለን። ይሄ ደግሞ ትንሽ ምን አድርጋለች ከላይ ላዩን አድርግበታለኝ ማለት ነው። በተለይ ከችቡናው ላይ ማለት ነው። ለምን ከረሩ እንዲያምር ማለት ነው፣ ከለሩ ጥሩ እንዲሆንልኝ እንደዚህ ና አድርጋለኝ ማለት ነው። ካላችሁ ደግሞ ሰሊጥ የተወሰነ ሰሊጥ ሰሊጡ ማለት ነው ካላችሁ የተ ሰሊጡን ግን የታመሰ መሆን አለበት ማድረግ አለባችሁ። ለዚህ ይመስላል ማለት ነው። ከወደዳችሁ ላይክ ኮሜንት እየጻፋችሁ፣ ሸርም እያደረጋችሁ አባራታትም እወዳችኋለሁ።